ሀ የበሬ እኮ መንገደኛ እየሳቅብን ነው። ባይ ዘው ና ጌታ እየሳቀ ነው ልጁ። እያየን ይዝናናል ማለት ነው። የምር አንቺ በስነ ስርዓት ብቻ። የወገቡንና መገልበጡ ሁሉ ነገር ያጠፋው እኮ ማለት ነው፣ ፋሚሊ ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አውቀው ነበር።

አይ፣ አንተ ደግሞ ስኩልህ ታበዛዋለህ። በእናትህ መሄድ ነው ያለብኝ መሰለኝ፣ እና ቼክ አፕ ደግሞ ገና ነው። ቀኔ ዛሬ አደለም። እለቀናለሁ። በቃ እኔ እደውልልሻለሁ። እርግጠኛ ነሽ? ለምን የጉዳ ሀገር ገንፎ ያደር ይፋጃል፣ አለ ያገሬ ሰው። እንግዲህ አብርሽና ሩታ ታረቁ። ምንድን ነው የሚባለው? ተንደረደሩ ወደ ፍቅር አለም ማለት ነው። ወደ ፍቅር አለም ተንደረደሩ። እዲ መሀል ቤቱ ነኮ ተሰጋ የቀብረ ራይ የዛሬው እንግዲህ እንዳያችሁት እጅግ በጣም ደስ የሚል ይብዙ ሩታም እንግዲህ ፍንድቅድቅድቅ እያለች እየሳቀች ያው አላስቻላትም ማለት ነው እና አሪፍ ጊዜን ካሳለፉ በኋላ አብረን ጊዜ እናሳልፍ ስትባል እንግዲህ እንደተለመደው ጥያቄ ሲቀርብላት፣ አይ አያስፈልገኝም፣ አይ ሊሄድ ነው፣ አይ ምናምን ብላ እንግዲህ በመጨረሻ ሰዓት እሺ ካለች በኋላ እሺ እንሄዳለን ካለች በኋላ ተበልሳ ቃሏን አጥፋለች ማለት ነው። ድጋሚ ሲጠይቃት ድጋሜ ቃሏን አጠፈች ማለት ነው። እንደገና ደግሞ እሱ ማለትም በቃ አብረን ጊዜ እናሳልፍ። የት ሄዱብህ እነማን፣ የት ሄዱብህ ምናምን። ሩታ መቼ ነው እንዲ መቼ ነው ማለት ነው። በሰው ይሉንታ ታስረሽ የምትኖሪው። ሩታን የያዛት የሰው ይሉንታ ነው፣ ይሉንታ ማለት ነው። ሰዎች እንዲ አሁን እንዴት ታረቅሹ ይሉኛል፣ ሄረሚላ ጋር ነበር፣ አሁን ደግሞ ከታረቅኩት እንዴት ታረቅሹ ይሉኛል ምናምን የሚለው ነው ያስጨነቃት ማለት ነው። ኧረ ሩታ ኧረ ንቄ ንቄ ማለት ነው። እና ደግሞ ማለት ነው የራስሽ ጥፋት እንዳለበትም እንዳለብሽም አትርሽ። ስለዚህ የራስሽ ጥፋት እንዳለብሽም ተረርተሽ በቃሽ ይበቃሻል ማለት ነው ሶ ይበቃሻል፣ ወደ ራስሽ ተመለሽ። ስለዚህ በዚህ ሰዓት አሁን እየለመነች ነው። በዚህ ሰዓት አንድ ላይ እንሁን እያለሽ ነው። በዚህ ሰዓት በቃ ሁሉ ነገር ይበቃል እያለሽ ነው፣ እየለመነሽ ነው። ስለዚህ ይበቃሻል። አያ ይበቃኝም ካልሽ ደግሞ በቃ ጠርግብለሽ መውጣት ነው። እንዴ ምንድን ነው እንደዚህ ምንድነው? እንደዚህ ኧረ ወይኔ በላቸው። እና እንግዲህ ምንም ማድረግ አይቻልም ማለት ነው። ግን አብረሽ ተመችቶኛል ማለት ነው ዛሬ፣ ምክንያቱም ፍልቅልቅ ፍልቅልቅ እያሉ ነበር የመጡት ማለት ነው። እንግዲህ የማስመሰል ሳቅ ይሆን? አብርሽ የታወቀ ነው ከልቡ ነው ማለት ነው። እና ሁሉም ነገር ሰላም ይሆናል ብሎ ነው የመጣው ማለት ነው፣ እና በመጨረሻው ነው ያለውን ነገር የገጠመው ማለት ነው። አብርሽን ግን ደግሞ መጀመሪያው ላይ እንግዲህ ያው አኩርፋ ከንፈሯን ጥላ ምናምን ለምቦጫን ጥላ ብትመጣም መሀል ላይ እንግዲህ እንደምታዩት ፍንድቅ ፍንድቅ ድቅ ማለት ጀምራ ነበር ማለት ነው። አብርሽ ጋራ ፍንድቅ ፍንድቅ ድቅ ማለት ጀመረች፣ ሳቀች። እንደምንም ብሎ ኮላኩሎ እያሳቃት ነበር እንግዲህ መጨረሻውን ሁሌም አታሰምረውም እና መጨረሻውን አበላሽተው ነው ማለት ነው የሄደችው። ሩታ ረ ሩታን አንድ በሏት፣ ሩታን አንድ በሏት። እስኪ ከሄረሚላ ተማሪ በሏት። የምሬ ነው ከሄረሚላ ተማሪ ባልሽን ሄረሚላ በዚህ መልኩ ስትንከባከበው አንቺ ደግሞ በምን መልኩ ነው? አይ በቃ በቃ በቃ ሳቅኩልህ በቃ በቃ። ሲሳቅ ላንተ ደግሞ እንዴ ምን ለማለት ነው ሩታ? ምን ለማለት ነው? አልቅሻ ታዲያ። መልቀስ ከሆነ ልማድሽ መልቀስ ነው ልማድሽ አልቅሽ። ኧረ ወደዛ፣ ራሷ ትገፋና ራሷ ታለቃቅሳለች። እንዳልኳችሁ ነው ከዚህም በፊት ብያቸዋለሁ። በቃ ራሷ ትገፋው እና ራሷ ትከተለዋለች። ስለዚህ ልክ እንደዚህ በሰላም ምንትን እያለ ባለበት ሰዓት የተጫወተ ምናምን፣ ወይ ደግሞ እንደዚህ ዘና እያለ ባለበት ሰዓት በቃ በቃ በቃ፣ አንተ ደግሞ ሲሳቅልህ እንዴ፣ እኔ ነኝ፣ በቃ የሆነ ማለት ምንም ነገር አንተ አታቅም፣ የሆነ ከብት ነገር ነህ፣ ወይ ደግሞ የሆነ እኔ ነኝ የምመራህ አይነት ነገር ነው የሩታ ነገር። ና ሰላም መሆናችሁ ደስ ይላል። ሰላማችሁን መልሱና እኛም ጭቅጭቅ ይበቃናል። አሁን ሁሉም እኔ ምን የምለው ቤተሰብ፣ የምሬን ነው። ምንድነው የሆነው ዩቱብ ሰፈር ሰሞኑን ደግሞ እንዳለን የተነሳባቸው ሀይሚና ብሩኬ ምን ምን ይቀራል? ምን ይቀራል? እስኪ ሁሉም አንድ አይነት ስራ ነው እየሰሩ ያሉት። ሁሉም ጭቅጭቅን ዝንዝ ማለት ነው ቤተሰብ። ኧረ ወይ እኔ ሰላም ሳልላችሁ ወሬ እንቀጠርት። መችስ የኔ ነገር። ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ስት ይበልልኝ። ውድ ኢትዮጵያውያንና ኤርትራውያን እያልኩኝ እንግዲህ ዛሬ እዚህ በኩል ፈታ የምትሉበትን በዚህ ምሳቅ በዚያ ምሳቅ የሆነ ቪዲዮ ነው ማለት ነው ይዤላችሁ የመጣሁት። በዚህ ምሳቅ በዚያ ምሳቅ እና እንደምታያቸው እንግዲህ ሄረሚላ እዚህ ጋ አብርሽን ዘና ታደርገዋለች። ያው ሄረሚላ እንግዲህ ነገ ከነገ ወዲያ በምን እንደምትመጣ አናቅም። ወይም ደግሞ በዚህ ሁኔታ እንግዲህ አብርሽ በዚሁ ከቀጠለች ሩታ በዚሁ እሱን አያስፈልገኝም በሚለው ከቀጠለች ያው እንግዲህ አብረሽ ተመልሶ ወደ ሄረሚላ መሄዱ ነው ማለት ነው። ምንም ማድረግ አይቻልም ማለት ነው። በቃ ምንም ማድረግ አይቻልም። ተመልሶ ወደ የት ነው የሚሄደው? ወደ ሄረሚላ ሶ እሱም አብርሽም መጨረሻ ላይ ተናግሮታል። በቃ ምንድነው ያለው? በቃ ሀያችሁ አይደል? አለቀ በቃ። ምክንያቱም ሌላ ሰው ጋር ሲሆን በቃ ትናደዳለች፣ እንደ ነብር ትሆናለች። ከአብረሽኝ ሁኝ ስላት ደግሞ አትሆንም በቃ እንዴ እንደሚሳብረው ካልሆነች ሌላ ጋር ሲሆን ሩታ ለምን ያናድዳታል? ለምን ትናድዳለች? ቀን እንዲመለስ የሚፈልገው ነገር እንዲህ ሌላ ሰው ጋር ሲሆን እንደ ነብር እውነትም እንዳለው ማለት ነው። በቃ ምክንያቱም ደስታውን አትፈልግም፣ እሷም ማስደሰት አትችልም፣ ሌላ ሲያስደስተውም አትወድም። ምን ይሆን ሩታ ምን ይፈጠር ነው የምትለው። የሩታ ጸባይ ማለት የመጨረሻ የዜሮ ዜሮ ዜሮ በረዶ ታውቃላችሁ፣ በረዶ ማለት ነው። በስማም ምን አይነት እጅግ በጣም አስቸጋሪ ጸባይን እንዳላት ነው መረዳት ያለባችሁ ማለት ነው። እስስት በዚያ ላይ ደግሞ እስስት ማለት ነው ምክንያቱም የሰዎች ወሬ በጣም ቀይሯታል። እሷ በራሷ እንዳትተማመን፣ በራሷ እንዳትሄድ፣ በራሷ ኮንፊደንስ እንዳትሆን፣ በራሷ የሆነ ነገር እንዳታደርግ አድርጓታል። በቃ የምር በቃ አድርጓታል። በቃ ምክንያቱም። ልክ ስትስ ቆየች፣ ሁሉም ነገር ሰላም ነው። ሶ እኔ ከዚህም በፊት እንዳልኳችሁ ከዚህ በኋላ ይበቃል ብላ ሰላምን መፍጠር ያቃታት ለምንድን ነው እንዴ? ለምንድን ነው በቃኝ? እኔ በቃኝ፣ በቃ ጓደኞቻችን በዙሪያ ያሉትን ማስወጣት አለብህ አንተና እኔ ለምን አንሆንም ማለች። ያለችውን ነገር ሲያደርግላት ደግሞ አትፈልግም። ይህን እናድርግ ይህን እናድርግ ሲላት እንደባል አትፈልግም እኔ የማድረግ እኔ ስፈልግ ብቻ ነው እንጂ አንተ ስትፈልግ አይደለም። ምን ነው እንዴ? እኔ ስፈልግ ብቻ ሚስቱ ነኝ ካልሽ ሌላ እንዲናገረው ሌላ ሚስቱ ነኝ ካለሽ ሌላ እንዲናገረው ሌላ ሰው እንዲያናገረው ከሌላ ሰው ጋር እንዲቆም አልፈልግም፣ ሌላ ሰው ጋር ሲሆን እናደዳለሁ ካልሽ፣ ወደ አንቺ በሚመጣበት ሰዓት ደግሞ አንቺ መያዝ ነው ያለብሽ። መያዝ ካልቻልሽ ደግሞ ሲሄዳት እናደጅ ሩታ በቃ አለቀ። ከዚህ በኋላ ታየው በቃ ሩታ ሄረሚላ ጋር የምሬ ነው ሄረ ሚላ ጋር ታዩ። በቃ እንዴ፣ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። በቃ ታዩ ሄረ ሚላ ጋር የኔ ምሬ ነው። ካልቻልሽ ታዩ ሄረ ሚላ ጋር በቃ የኖር ሄረ ሚላ ጋር ማለት ነው። አንቺ መያዝ ካልቻልሽ፣ አንቺ መንከባከብ ካልቻልሽ፣ አንቺ በቃ አለው ማለት ካልቻልሽ፣ አንቺን ብሎ ሲመጣ አንቺን እንደሚስት መያዝ ካልቻልሽ፣ ታዲያ በአብርሽ ለምንድን ነው የሚፈረደው? ደስ ሳይሎም ቤተሰብ ዛሬ አሁን ከአንድ ላይ ሆኖ ምናምን የሆነ በቃ የሳቀች ምናምን ምንም የማስመሰል ሳቅ ቢሆንም ማለት ነው ግን ደስ ሳይሎም ደስ ይላሉ። በቃ ደስ ይላሉ ማለት ነው ሶ ያንን ነገር ደግሞ እሷ በቃ ነገሮች ሁሉ ይቅሩ፣ ኦኬ አብረን እንሄዳለን፣ ኦኬ አገኛለሁ፣ አብረን እንሆናለን ማለት ለምንድን ነው ያቃታት ማለት? ስለምንድ ነው ማትፈልገው አብራ መሆን? ስለምንድ ነው ማትፈልገው አብራ ካልሆነች? ደግሞ ከሌላ ጋር ሲሆን ለምንድን ነው የምትናደደው? በቃ አትናደጀ፣ ሩታ። አብርሽ ሌላ ጋር ሲሆን አትናደጅ። አብረሽ ሌላ ጋር ሲሆን አትበሳጭ። አብረሽ ሌሎች ጋር ሲሆን ጓደኞች ናቸው። ከጓደኞች ራቅ፣ ከጓደኞች ጋር አትሁን፣ ከነሱ ጋር ለምን ትሆናለህ? እኔን አትረዳኝም። እኔን አትንትን አትለኝም። አትበይ፣ በቃ የምሬ ነው። አትበይ እንደዚህ አሮታ፣ እንዴ! እንደዚህ አትበይ፣ አትናደጅ፣ አትብሸቂ። ከሌላ ጋር ሲሆን እንዴ ወይኔ በላቸው። ልክ በመጨረሻው ሰዓት እንግዲህ ኦኬ በቃ አብረን እንሄዳለን። በቃ ትታያለች፣ ችግር የለውም። ምን ችግር አለው ብትታይ? ምንም ችግር የለውም። ያለ ቀጠሮሽ ሄደሽ ብትታዩ ምንም ችግር የለውም። ይሄ ምንም ችግር የለውም ማለት ነው። ሶ ለሱ ደስታ እንኳን ስትይ ማድረግ ያለብሽ ነገር ነው። አለቀ። ባልሽ አደል? በቀጠሮሽ ከቀጠሮሽ በፊት ልትወልጅ ትችያለሽ፣ አይታወቅም። ይሄ የመጨረሻ ቀጠሮ ላይ ከቀጠሮች በፊት ከዚህ እስከዚህ ካልወለድ ትመጫለሽ ነው የምትባየው። ስለዚህ ከዚያ በፊት ልትወልጂ ትችያለሽ። ግን ይህ ነገር ይጸጸትሻል ሩታ፣ ይጸጸትሻል ማለት ነው። በቃ ቢያይ ኖሮ ባሳየ ኖሮ ምናምን ብኔድ ኖሮ ምናምን የሚል ነገር በአእምሮች ውስጥ ፈለግሽም አልፈለግሽም በአእምሮች ውስጥ ታስቀምጫለሽ። በመሀል ብትወልጂ ማለት ነው ወይም ሳት ሄዱ ብትወልጅ ማለት ነው። ምክንያቱም ጥፋቶቹን ሁሉ አብረሽ ላይ መጠፍጠፍ መደፍደፍ አትችም። አንቺ ጋር የሚጠፈጠፉ የሚደፈደፉ በጣም ብዙ ጥፋቶች አሉ። ብሽሮታ በቃ ቤት ሽንጠለሽ እስከወጣሽ ድረስ ማለት ነው። አለቀ። በወንድሞች የተደበደበ ወንድሞች የባልሻቸው አሁን የት ሄዱ እንዴ? ወንድሞች ባልሻቸው ሰዎች በምኖች እየተደበደበ እየተሰደበ ምናምን እየተወቀሰ ከየትም በምትሰበስቢያቸው ወሬ በምትሰበስቢያላቸው ሰዎች እየተሰደበ እየተወቀሰ ብዙ ጊዜ ተንበርክኮልሻል። ብዙ ጊዜ ተንበርክኮልሻል። ያውም ትግስተኛ ስለሆነ ቻይ ስለሆነ እንጂ በዚህ ሰዓት በዚህ ዘመን ማንም ምንም በይ፣ የፈለግሽውንም ሁኚ። እንኳን አይደለም ሰው ያወራውን እንጂ አንቺ እንደማንኛውም ተራ ማንም ተራሰትነሻ። አለቀ በቃ። ወዴት ስለቆለለሽ አይደለም አለቀ። ዜ ውስጥሽ ዜሮ ከሆነ ጸባይሽ ዜሮ ከሆነ ዜሮ ነሽ። ምንም እዚ ጋ ቪዲዮ ላይ የሚያይሽ እንጂ የሚያሽቃብጥልሽ ቀርቦሽ ያየሽ ማንም ሊያሽቃብጥልሽ አይችልም፣ አይችልም። ምክንያቱም ቀርበው ያዩሽ ናቸው እየጣሉሽ እየራቁሽ ያሉት። በቃ እየጣሉሽ እየራቁሽ የሄዱት ማለት ነው እና ቤልን ጨምሮ ምክንያቱም ቀርበው ያዩትና በሩቅ የሚያዩት አንድ አይደለም። ለብሰው ማስተካከል ያለብሽ ባህሪዎች፣ ጥፋቶች፣ ጸባዮች እንዳሉም በደንብ አድርገሽ ራስሽን ታቅልሽሩ ማለት ነው። ስለዚህ ወደ ራስሽ ብትመለሽና አብረሽ ከባለሽ ጋር ማድረግ ያለብሽን ብታደርጊ መልካም ነው እላለሁ። ማድረግ ያለብሽን ብታደርጊ፣ እንዲሁም ደግሞ ከሁሉም ነገር አረቀሽ፣ ከጓደኞቹ አረቀሽ፣ አንችም ራሱ በዙሪያሽ ካሉ መጥፎ ሰዎች አረቀሽና እርቀሽ ከባልሽ ጋር ብትሆኝና እንደ ጓደኛም አብራችሁ እንደ ባልና ሚስትም አብራችሁ እያንዳንዱን ነገር ከባልሽ ጋር መጋፈጥ ብትች የሩታ መልካም ነው ላለው። ምክንያቱም ዛሬ ያበላሸው ነገር እንግዲህ የሩታ ነገር ምንድን ነው? ዛሬ ብልሽትሽቱን ያወጣው የሩታ ነገር ምንድን ነው? በሰላም ከሄደች በሰላም ካወራች በሰላም ስትስቅ ከቆየች ምን ካለች ምን ካለች በኋላ፣ ፊን እብላ እንደ አህያ ማለት ነው። ፊን ትላልሽ። አንዳንድ አህያ ስትጠገብ አይታችኋል፤ እግሯን ነው ወደ ኋላ የምትወረውረው። አን በቃ ልሄድም። ሰዎችህ የት ሄዱ? እምቢ አሉህ እንዴ? ጠፉ እንዴ? ወዳልሆነ ነገር ለምን ትገፋፊዋለሽ? አንቺን ብሎ ሲመጣ አንቺን ብሎ ነው የመጣው አይደለም ጊዜ እናሳልፍ ሲልሽ ጊዜ ማሳልፍ ነው አብሮሽ። ካልቻልሽ በቃ ጥርግ በይ። እኔ ምሬ ነው ስንት ቀን ጥርግ በይ ልበላት ሰው፣ ስንት ቀን። ወይኔ ጉዴ። በቃ እንደዚህ ነው ሄረሚላ። ምንም ማድረግ አይቻልም ሄረሚላ። እንደዚህ ይዘዋለች ማለት ነው እንግዲህ። ፊቱን እንኳን ሲታጣ በቃ ቁማ ነው። አቤላ ግን በዚህ ውስጥ ተሸጉጦ አያችሁት? አቤት ጉዴ። አያችሁት አቤላ አሁን እኔ አለያያቸዋለሁ ለያያቸዋለሁ እንዲገናኙ አላደርጋቸውም፣ ምናምን ምናምን ከህይወቱ እንድትወጣ አደርጋለሁ ሲል ነበር እኮ ለካ ጓዳ ለጓዳ። ወይኔ በላቸው፣ ወይኔ በላቸው። የምሬ ነው። ለሁሉም ስለዚህ፣ ከሁሉም ርቆ ደግሞ አንቺን ብሎ ሲመጣ ሩታ መቀበል ከቻልሽ መቀበል ቻይ። ካልቻልሽ ደግሞ ምንም ማድረግ አይቻልም፣ በቃ መውጣት ነው። እረ ወይኔ ንዝ ንዝሽ፣ ጭቅጭቅሽ ሰልችቶናል ማለት ነው ሩታ። ይህንን ነው ማለት የምንፈልገው። ቤተሰብ ወዳችኋለሁ። ላይክ ሸር፣ ሰብስክራይብ ማድረጋችሁን አት አትርሱ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለሰው ልጆች ሁሉ ወዳችኋለሁ። ባይ ባይ።